የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ፣ ለተበተኑ ለአሥራ ሁለቱ ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ፣ የእምነታችሁም መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ሥራውን ይፈጽም። የያዕቆብ መልእክት ምዕራፍ አንድ ከቁጥር አንድ እስከ አራት

ጥቅምት 26 በዚች ቀን ጌታችን ከመረጣቸው በሽተኞችን ሁሉ ይፈውሱ ዘንድ አጋንንትንም ያወጡ ዘንድ ሥልጣንን ከሰጣቸው ከሰባ ሁለቱ አርድእት አንዱ ቅዱስ ሐዋርያ ጢሞና በሰማዕትነት አረፈ። ይህም ቅዱስ ጢሞና ሰማያዊ ሀብትን መለኮታዊ ኃይልን ገንዘብ አድርጎ በሽተኞችን ፈወሳቸው፣ አጋንንትም ተገዙለት። ክብር ይግባውና ጌታችን ኢየሱስ ክርስቶስ በሥጋ በምድር ሳለ አገለገለው። ወደ ሰማይም ካረገ በኋላ ሐዋርያትን አገለገላቸው በሃምሳኛው ቀንም ጰራቅሊጦስ በወረደ ጊዜ የአጽናኝ መንፈስ ቅዱስን ጸጋ ከእርሳቸው ጋር ተቀበለ። ከዚህም በኋላ ሰባት ሆነው ከተቆጠሩት ዲያቆናት ጋር ሐዋርያት ሾሙት እነርሱም መንፈስ ቅዱስን ዕውቀትንም የተመሉ እንደሆኑ የሐዋርያት ሥራ መጽሐፍ ምስክር ሆኗል። በዲቁና አገልግሎትም ጥቂት ካገለገለ በኋላ ብልቃ ከሚባል አገር በስተምዕራብ በሆነ ስብራ በሚባል አገር ላይ ኤጲስቆጶስነት ሾሙት። በውስጧም ክብር ይግባውና የጌታችን የኢየሱስ ክርስቶስን ሃይማኖት አስተማረ። ከዮናናውያን ከአይሁድም ብዙዎችን ሰዎች አጠመቃቸው። የዚች አገርም ገዢ ይህን በሰማ ጊዜ ቅዱስ ጢሞናን ይዞ ጽኑ ስቃይን አስተቃይቶ በእሳት አቃጠለው። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን እኛንም በዚህ ሐዋርያ ጸሎት ይማረን በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የጌታችን ወንድም የያዕቆብ፣ የፊልጶስና የሰማዕት አግናጥዮስ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። ተአምሪሁ ለአቡነ ሐብተ ማርያም ጸሎቱ ወበረከቱ ያሉ ምስለ ኩልነ ዘበክርስቲያን ለዓለም ዓለም አሜን። ልመናው ክቡር በእውነት ይደርብንና ዳግመኛ አባታችን አቡነ ሐብተ ማርያም ያደረገው ተአምር ነው ሆዱን የታመመ አንድ ሰው ነበረ። ከእለታት በአንድ ዕለት ወደ አቡነ ሀብተ ማርያም ገዳም ሂዶ አቤቱ አባታችን የዚህን ዓለም ሰዎች አዳንካቸው ሲል እንደሰማው እኔንም ከጽኑ ደዌ አድነኝ ብሎ አምኖ ሰገደና ከመሬቱ አፈር አንስቶ በውሃ በጥቶ በጠጣ ጊዜ ያን ጊዜ ይህን ካደረገው በኋላ ፈጥኖ ከበሽታው ስለ ዳነ ፈጽሞ በጣም ደስ አለው። ልመናው ክብሩ ይደርብንና ተአምራቱን የሰማነው እኛንም። አባታችን አቡነ ሀብተ ማርያም ከደዌው ሁሉ ለዘላለም ያድነን ይጠብቀን፣ አሜን። የጻድቁ አባታችን በረከት ረዴት ይደርብን፣ የሰማኑን በልቦናችን ያሳድርብን፣ ይቆየን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 27 በዚች ቀን ቅዱስ አባት የሀገረ እቃው ኤጲስቆጶስ አባ መቃርስ አረፈ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥቅምት በጥቅም ሃያ ስድስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ያዕቆብ ሐዋርያ ወልደ ዮሴፍ ቅዱስ ጢሞና ሐዋርያ ወዲያቆን ቅዱስ አግናጤዎስ ቅዱስ ፊልጶስ ወርሃዊ በዓላት ቅዱስ ቶማስ ሐዋርያ አቡነ ሀብተ ማርያም ጻድቅ አቡነ ኢየሱስ ሞዐ ዘሐይቅ ቅዱሳን ሰማዕታት ናግራን ቅዱስ አቡነ ሰላማ ከሳቴ ብርሃን የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለአስራ ሁለቱ ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁን መፈተን ትዕግስት እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ስራውን ይፈጽም። የያዕቆብ መልእክት ምዕራፍ አንድ ከቁጥር 1 እስከ 4። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከት ረዴት ያሳትፈን በጸሎታቸው አስቡን አትርሱን ያሉትን በያሉበት ያስብልን። ይቅርታውን ቸርነቱን አያርቅብን። ነፍሳተ ሙታን ይማርልን፣ ህያዋን እንይጠብቅልን። አቡነ ዘበሰማያት ቀደስ ስመከ ትምጻ መንግስት ከወይኩን ፈቃድ ከበከም በሰማይ ከማው በምድር ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማፀን ነቢክ ኃይል እግዚአብሔር አብይ ኦ እግዚኤ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ህዝብከ ማሰር ኃጢአት እግዚአብሔር ይፍታ እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያወለን ሰላም የዋለ ሰላም ያሳድረን ይቆየን።